እኔ ልጅ በቃ ተረጋጋ፣ ተነስና ታጠብ። መድማት ያሁን የታየሽ ልጅሽ አጋድሞ ሲደፈድበኝ አንድ ምን አቁም ትዋለሽ ብዬ አስቤ ነበር። ሁለታችን እኮ ከአንድ ማህፀን ነው የወጣው። ነገሮችን ማብረር ነው የሚሻለው። ነገር ጮኛ ጋር ደግሞ ሽማግሌ መላኩ አትርሳም። ተይኩኝ! ስለምን ሽማግሌ ነው የምታወራው? ይሄ ነገር ሳይጣራ ምንም ሽማግሌች ተርግ የሚባል ነገር የለም። እባክህ አንቺ እንኳን ነገሩ ለማረጋጋት ሞክሪ። ለምንድን ነው የምረጋጋው? ላይኩን አጠገቤ እኮ ነው ዳግም ሲቀጠቀጠው የነበረው። ይሄን ቤት ለቆ የማያውጣ ከሆነ ገና ገልዶ አለ። ናሁም ግን አንድ የማይገባኝ ነገር አለ። ለምንድን ነው ቆይ ለአንድ ተራና ማረባ ባለጌልጅ እንደዚህ እንትቆርቆር እንበል። ዳግም ባለጌልጅ ጅ አይደለም። ይልቁን ሲያችን አታላይና ጨወር ባሪ ሆነ። ጭጮኛን ሄድና እንደዛ በላት። የሆነ ነገርማ አለ እንጂ ያለ ምክንያት ለዚህ እንግዳሽ እንደዚህ ልትወጣሽ ያሊዝ ፆታዊ ጥቃት ላይ ደርስብኝ ነበር። በቃ እውነቱ ይሄ ነው። ይልቁንስ የመጨረሻ ድርሽ ልትጠቀሚ መልካም ነው። ባይ አንቺን ሴት ነሽ ብሎ ለሚያገባች ሰው ነው ማዝም ሰውዬ መሳደብ አችልም። እሺ አምራንን ከራሴ በላይ ወዳት አለሁ። አምራን ሚስቴ እንድትሆን የምፈልጋት ሴት ነች። ከኔጋ ግን አጉል ልሱ ማትገባ ደስ ይለኛል። እኔ ከማንም ጋር ላልተጋባውም። አባይ እናንተ ነገር ሽማግሌ ባስልኩ ነ በራሴ መንገድ ሽማግሌ ይልካለ። ቤተሰቦችህ የማያውቁትን ሽማግሌ ነው የምትልቀው? ቤተሰቦችን ታያቸው አልኩሽ።

ጭራሽ ለሚስትነትም አጭተሽኛል እንዴ? ቆይ አሁን ምን ተፈጥሮ ነው? እስከ ዛሬ እኮ አባቴን ስትንቂ፣ እኔን ደሃ ነሽ፣ ለቤተሰባችን አትመጥኝም ስትይኝ ነበር የኖርሽው አይደለም እንዴ? ልጅ አምራንን ከሚያገባ አንቺ አስር እጅ ትሻይኛለሽ። ወይዘሮ ዝናሽ እኔ ኑሐሚን ባጣ ቆይኝ፣ ወይም ደግሞ የማንም ሁለተኛ አማራጭ አይደለሁም። እሺ ይኸውልሽ፣ ኑሐሚን እንደሱ እኮ አይደለም። ይሄን ነገር እኮ ለአንቺ ስነግርሽ በደንብ አስቤበት ነው። አይ ኑሐሚን ልብሽ እየፈለገኩ አፍሽ ምቀኛ ሆነብሽ። ልጄ እንደምትወጂ በደንብ አቃለሁ። አንቺ ነሽ የልጄ ሚስት የቤት ምራት መሆን ያለብሽ። አምራልን ለመበቀል ደግሞ ከአንቺ የተሻለ ምንም ሌላ ቆንጆ አማራጭ የለኝ። ወይዘሮ ዝናሽ አምራንን ለመበቀል ይሁን ወይ ደግሞ ትክክለኛ ለልጄ ሚስት መሆን የምትችለው ኑሐሚ ናት ብላ አስባ ይሁን ባይታወቅም በስተ መጨረሻ ላይ ተቀይር ያሉ በሚል አሁን ላይ ኑሐሚንን እያናገረቻት ነው። ለልጄ ትክክለኛ ሚስት መሆን ያለብሽ አንቺነሽ ቤቴ ምራት ሆነሽ መግባት ያለብሽ ሴት አንቺነሽ ብላ በስተ መጨረሻ ላይ ከዚህ በፊት ኑሐሚንና አባቷ ላይ ስታደርጋቸው የነበሩ ግፎችን ሁላ ዛሬ ይቅርታ ጠይቃት አሁን ላይ እሷና ናሆም እንዲቀራረቡ እያደረ ች ነው። ይሄ ነገር ደግሞ ትንሽ ኑሐሚንም በጣም አበሳጭቷታል። ከአምራን ይልቅ አንቺ ስንት እጥፍ ትሻይኛለች ስትላት፣ እዚህ ጋር ደግሞ ኑሐሚን ትንሽ አበሳጫት። እኔ ባጣ ቆይኝ ነኝ እንዴ በሚለው ኑሐሚን ተናዳ ነበር ከመኪና ወርዳ የሄደችው። እዛ ጋ ግን ትንሽ ጥያቄ የሚፈጥረው ወይዘሮ ዝናሽም ኑሐሚን ከመኪና ከወረደች ራሱ ስታወራ ነበር። እናም ደግሞ ኑሐሚን ናሆምን እንዳፈቀረችው ራሱ እንዳወቀችባ ስታወራ ነበር ማለት ነው። ምናልባት ከዚህ አወራሯ ልንረዳ የምንችለው እዛ ጋ ዝናሽ ያወራችው ነገር ወይ ደግሞ ተቀይር ያለው እኔ እንደ በፊቱ አይደለሁም ከዚህ በፊት ራሱ እናንተ ላይ ሳደርግ የነበረው ነገር ጸጽቶኛል ያለችው ነገር እውነት ሊሆን ይችላል ማለት ነው። እውነት ባይሆንና እዛ ጋ ደግሞ እያስመሰለች አምራን ብቻ ለመበቀል ይሄንን ነገር የምታደርግ ቢሆን ኖሮ ኑሐሚን ከመኪና ወርዳ ከሄደች በኋላ ይሄንን ነገር አታወራም ነበር ማለት ነው። እሷ ደግሞ ኑሐሚን ወርዳ ከሄደች በኋላ ራሱ እንደተቀየረችና ትክክለኛ የልጅ የሚስቱ ነች፣ የእኔ ቤት መግባት ያለብሽ ሴት አንቺ ነሽ ብላ ያንን ነገርም ብቻዋን ስታወራ ነበር ማለት ነው። ይሄንን ነገር ግን ናሆም ይቀበለዋል ወይስ አይቀበለውም የሚለው ትልቅ ጥያቄ የሚፈጥር ነገር ነው ማለት ነው። ናሆም አሁን ላይ ከአባቱም ጋር እየተጣላ ያለው በዚህ ጉዳይ ነው። አምራንን ተዋት አታግባት፣ እሷ አትሆንህም በሚለው ነገር ይሄንን ነገር እንደማይፈልግና መቼም የፈለገው ነገር ቢመጣ ራሱ አምራንም መተው እንደማይፈልግ ነው እዚህ ጋር ለአባቱ እየነገረ ያለው። እሱ እዚህ ጋር እንደ ትልቅ ምክንያት እያነሳ ያለው ከዚህ በፊት እንደምናውቀው ናሁን በጣም በሱስ የተጠመቀ ነበርና ከዛ ሱስ እኮ ያወጣችኝና ሕይወቴን የለወጠችው አምራ ነች። እኔ እሷን ብቻ ነው ማግባት የምፈልገው። እናም ደግሞ እሷ ልጄም በሆዷ ይዛለች፣ የፈለገ ነገር ቢሆን ከሷ ውጭ ማንንም አላገባም በሚለው ነው እዛ ጋር አባቱ ጋር ተጣልተው ድርጅቱንም ከፈለክ መውሰር ትችላለ በሚለው ሽማግሌዎችን መጀመሪያ አባቱ የራሱን ሽማግሌ አዘጋጅቶ ነበር። አባቱ ሽማግሌ አይሆንም አይላክም፣ ይሄ እዚህ ጋር የተፈጠረው አንተና በዳግም መሀል የተፈጠረው ነገር እስካልጠራ ድረስ ምንም አይነት ሽማግሌ አይላክም ብሎ ያንን ነገር ሲነግረው፣ ዳግም ደግሞ እዚህ ጋር ቤተሰቦች መቅረት ይችላሉ፣ የፈለገ ነገር ቢሆን እኔ አምራንን አልተውም በሚል ነው እዛ ጋር። የራሱን ሽማግሌ አዘጋጅቶ አሁን ላይ የአምራን አክስት ጋር እየላከ ያለው ማለት ነው። አምራን ደግሞ ይሄ ነገር አበሳጭቶታል። እሷ ያው ከዚህ በፊትም ኤርሚያስ ሳያወራት የነበረው ነገር አንቺ ናሆምን አፍቅረሽ አይደለም የምታገቢው አንቺ ንብረቱን ፈልገሽ ነው ብሏት ነበርና ለዛ ነገር ማረጋገጫ ይሆን ዘንድ ደግሞ እዚህ ጋር ናሆም አባቴ ድርጅቱን ወስዷል፣ የፈለገ ነገር መውሰድ ይችላል፣ እኛ ከዜሮ መጀመር እንችላለን ሁሉንም ነገር ብሎ ከእንደገና ከዜሮ ጀምሮ ህይወታቸው እንደሚቀየር ያንን ነገር ሲነገራት አምራን እዚ ጋር በጣም ደንግጣለች ማለት ነው። እሱ ራሱ ይሄ ነገር ጥያቄ ፈጥሮበታል። አንቺ ቆይ ቤተሰቤ እንደምትፈልጊው ድርጅቱ እንደምትፈልጊው ወይስ እኔ ነው ማግባት የምትፈልጊው ብሎ እዛ ጋር ከአባባሏ ወይ ደግሞ እሷ ከምትናገረው ነገር ጥያቄ የፈጠረ በትን ነገር ጠይቋታል ማለት ነው። እሷ ግን እዚ ጋር ጥሩ ምክንያት ጠቅሳልታለች። እዛ ጋር እሱን ማሳመኛ ይሆናል ብላ ያሰበችው በሆዴ የያዝኩት ኮ ልጅ ነው፣ የፈለገ ነገር ቢሆን ልጃችንን ባቄላ እየቆረጠምን ማሳደግ አንችልም፣ እኛ ብንቸገር ራሱ ልጃችን ደግሞ ሁሉ ነገር ተሟልቶለት ነው ማደግ ያለበት በሚለው በዛ ነገር ልታሳምነው ሞክራለች ማለት ነው። ግን ደግሞ እዚህ ጋር ናሆም እንዳላት ከአባቱ ጋር ተጣልቶ ከቤተሰቡ ተገንጥሎ ለብቻቸው ቤት ተከራይቶ ብቻችንን ህይወትን እንኑር ቢላት አምራን እዛ ጋር ይሄንን ነገር እንደማትቀበል ግልጽ ነው ማለት ነው። ምናልባት ከሱ ጋር ልትሆን የምትችለው ወደፊት ይታረቅና ከቤተሰቦቹ ጋር አንድ ላይ ሊሆኑ ይችላሉ ብላ ያንን ነገር እዚህ ጋር ናሆም ያቀረበላትን ነገር ሁሉንም ነገር ከዜሮ መጀመር እንችላለን የሚለውን ነገር ልትቀበል የምትችለው ጽንሱ ባይቋረጥ ነበር። እውነትም በሆዷ ውስጥ ልጁ ቢኖር ኖሮ ይሄንን ነገር ትቀበል ነበር። አሁን ደግሞ ከጊዜ በኋላ ይሄ የእርግዝናው ነገር መታወቁ ስለማይቀር እሷ አሁን ላይ የምትፈልገው ናሆም እዛው ቤተሰቦቹ ጋር ሆኖ ቤተሰቦቹ እሷን፣ ተቀብሏት ቤተሰቦቹ ቤት እንደሚስት ወይ ደግሞ እንደ ትክክለኛ ምራት ሆና መግባት ነው የምትፈልገው። ከዛም በኋላ የእርግዝናው ነገር ከታወቀ ሲያውቅ ራሱ ናሆም ይናደድባታል። ከዛም ፍቺ ይጠይቃታል። ፍቺ ይጠየቀ ማለት ደግሞ ያለውን ንብረት እሱ እኩል ተካፍላት ትወጣለች ማለት ነው። እሷ አሁን ላይ ያንን ነገር አስባ ነው እዚጋ ጽንሱ ወረደ ወይ ደግሞ አልወረደም የሚለው ነገር ያን ያክል ሳያሳስባት፣ አሁን ላይ ናሆምን ማግባት የሚለውን ነገር በዚህ ልክ ጓጉታ እየገፋችበት ያለችው ማለት ነው። እዛ ጋ ግን ዝናሽና አቶ ለይኩን ይሄ ነገር መቼም እንደማይሆን ነግሮታል ማለት ነው። በተለይ ደግሞ አምራን ይሄ ፈጥራ ያወራችው ነገር ዳግም እኔ ለማማገጥ ሲሞክር ነበር፣ እናም ደግሞ የራቱ ግብዣ ላይ በእግሮቹ ጭኔን ሲነካ ነበር የሚለውን ነገር የፈጠረችውን ነገር ያ ነገር ትንሽ በጣም አበሳጭቷቸዋል። ሁለቱም ደግሞ ይሄን ነገር ዳግም እንደማያደርግ እርግጠኛ ሆነዋል። ዝናሽም እዛ ጋ ለይኩንም እዛ ጋ ዳግም በጭራሽ ይሄን ነገር አያደርግም ብሏል ማለት ነው። ናሆም ደግሞ ትልቁ ነገር እዚጋ አንድ ያሳመነው ነገር አምራን ያለችው ነገር ነው። እዛ ጋ እሱ የማለችለት በልጁን የማለችው እኔ ይሄን ነገር ከዋሸው በሆዴ ውስጥ ያለው ልጅ ማምቶ ይጥፋ ብላ ነው። በዛ ነገር ስትምለው ናሆም ደግሞ ትንሽ ይሄ ነገር አስደነገጠው። እሱ ያው ያሰበው እውነትም ልጁ ሆድዋ ውስጥ አለ። ስለዚህ ውሸት ቢሆን እንደዚህ ብላ በልጇ ፈርዳ አት የሚለው ነገር ነው ያሳመነውና ለሁሉም ነገር እንደ ምክንያት እየጠቀሰላቸው ያለው ነገር እሱ ይሄንን ነው ማለት ነው። አምራን እኮ ብትዋሽ ኖሮ በሆዷ በያዘችው ልጅ አትምልም ነበር። እዚህ ጋር ዳግም ነው ያጠፋው፣ ዳግም ውሸታም ነው፣ ዳግም አጭበርባሪ ነው ብሎ ይሄንን ነገር ጠንክሮ ቀጥሎበታል ማለት ነው። አምራን ደግሞ ይሄንን ነገር የማለችው በሆዷ ውስጥ ምንም አይነት ልጅ ስላሌለ ይሄንን ነገር ለመማል ያን ያክል አልከበዳትም ማለት ነው። ምናልባትም አይታወቅም፣ እሷ አጭበርባሪ ወይ ደግሞ አስመሳይ ስለሆነች ምናልባትም ልጁ ራሱ ባይወርድ ና በሆዷ ውስጥ ቢኖር ኖሮ ይሄንን ነገርም ለመማል ወደኋላ አት ህልም ነበር ማለት ነው። አሁን ላይ ደግሞ እንዳሰበችው ዳግምንና ናሆምን አጣልታችዋለች ማለት ነው። ዳግም ደግሞ በዚህ ነገር ልቡ ተሰብሯል። በተለይ ደግሞ እዛ ጋር እናቱ ናሆም ሲደበድበው፣ እናቱ ዝም ብላ ቆማ ማየቱ ትንሽ አበሳጅቶታል። እሱ እዛ ጋር የጠበቀው ወንድምህ ነው አትደብድቦ ተወ ብላ እዛ ጋር እውነቱን ትናገርና ናሆምን ታስቆመዋለች ብሎ ጠብቆ ነበር። ዝናሽ ደግሞ ይሄንን ነገር አላደረገችም። ይሄ ሚስጥር ከወጣ ትዳሬ ይበትናል፣ እኔም ከሌይኩን ጋር እጣላለሁ የሚለው ነገር ስላሰጋት ነው አሁን ላይ ይሄንን ነገር ያልተናገረችው ማለት ነው። ዳግም ደግሞ በዚህ ነገር ልቡ ተጎድቷል። እናም ደግሞ አሁን ላይ እሱ እያሰበ ያለው ምን ይሁን ብዬ ነው በዚህ ነገር ውስጥ የገባው ብሏል። መጀመሪያ ላይ ይሄንን ነገር ለማድረግ ወይ ደግሞ አምራን ከኤርሚያስ ጋር ናሆም ላይ እየሰራች ያለችውን ነገር ለማውጣት የፈለገው ናሆም ወንድሙ ነው፣ ሁለቱ ደግሞ አብሮ ሆነው ወንድሙ ላይ እንዲጫወቱ አልፈለግምና ለወንድሙ ተቆርቁሮ ነው ይሄንን ነገር ያደረገው። ናሆም ደግሞ እዛ ጋር በፊትም ስለሚጠላው ዳግምን ስለማይወደው ነው ይሄንን ነገር አምራን ስትናገረው፣ እንዴት ነው የሆነው ይሄ ነገር እውነት ነው ወይስ ውሸት ነው ብሎ ቁጭ ብሎ ዳግምን በተረጋጋ ስሜት ማውራት ሲገባው፣ እሱ ደግሞ በስሜት ተመርቶ ከአምራን እንደተለያየ ነበር ሮጦ እሱ መጥቶ እሱም ቤት ውስጥ ሲደበድብ እየነበረው ማለት ነው። ይሄ ነገር ነው ዳግምን ልቡን የሰበረው። እኔ ወንድሜ ነው ብዬ ለሱ ተቆርቆሬ እንደዚህ አድርጋለሁ፣ እሱ ደግሞ እንዴት ይደበድብኛል የሚለው ነገርም ጎድቶታል። እናም ደግሞ ዝናሽ ራሱ ወንድምህ ነው ተዋት ደብድቦ የሚለውን ነገር ባለመናገሯ ትንሽ ልቡ ተሰብሯል ማለት ነው። ምናልባትም አይታወቅም፣ ዝናሽ አሁን ላይ ተቀይር ያለው በፊት ያጠፋውን ነገር ራሱ ጸጽቶኛል ብላ ስታወራ ነበርና፣ ከዚህ በኋላ የኑሐሚን ነገር ከጨረሰች፣ እዚህ ጋር ኑሐሚንንና ናሆምን ማቀራረብ የሚለውን ነገር ከጨረሰች፣ ዳግም ደግሞ ልጇ መሆኑንም ቁጭ አድርጋ ቤተሰቡን ሰሞኑን አስቀምጣ ያንን ነገር ልትናገር ትችላለች ማለት ነው። ከሁሉም ነገር ግን ጥሩ የሚሆነው እዚህ ጋር እሷ ዳግምንም ናሆምንም ቁጭ አድርጋ ሶስቱ ብቻ ሆኖ ሁለቱ ወንድማማቾች እንደሆኑና ነገሩ እንዴት እንደተፈጠረ ቁጭ አድርጋ ለናሆም ብትነግሮ ምናልባት አሁን እዚህ ጋር የተፈጠረው ትልቅ ጸብ ሊረጋጋ ይችላል ማለት ነው። ለአባቱ ደግሞ ቀስ ተብሎ ይነገራል ወደፊት ያው እሱ ስለሚታመም ይሄንን ነገር ሰምቶ ደግሞ ተናዶ ከዚህ በፊት እንደተደረገ ወይ ደግሞ ከዚህ በፊት እሱ ላይ እንደሆነ ደምግፊቱ ከፍ ብሎ እንዳይታመም ቀስ ብሎ በተረጋጋ መንፈስ ሁሉም ሰው በተሰበሰ ያልተሰበሰበበት ይሄንን ነገር አረጋግቶ መናገር ይቻላል ማለት ነው። አሁን ደግሞ ይሄንን በዳግምና በናሆ መሃል የተፈጠረውን ትልቅ ጦርነት ወይ ደግሞ ትልቅ ጸብም ልንለው እንችላለን። ይሄንን ነገር ለማረጋጋት ዝናሽ ማድረግ ያለባት ሁለቱንም ቁጭ አድርጋ ሶስቱ ብቻ ሆኖ ይሄንን ነገር ብትነግረው ይሻላል ማለት ነው። ምናልባትም አይታወቅም ናሆም እዚህ ጋር ዳግምን አሁን ላይ እሱ እያሰበ ያለው የእናቴ የጓደኛዋን ልጅ ነው ብሎ ነው የሚያስበው እንጂ ወንድሙ እንደሆነ አያውቅምና እዛ ጋር ዳግም ወንድሙ ወይ ደግሞ የእናቱ ልጅ እንደሆነ ይሄንን ነገር ካወቀ ምናልባትም ከዚህ በፊት እሱ ላይ ደረገው ነገር ይቅርታም ሊጠይቀው ይችላል ማለት ነው። እናም ደግሞ አሁን ላይ በነሱ መሃል የተፈጠረው ትልቅ ጸብ ራሱ ለጊዜውም ቢሆን ሊቆም ይችላል። ግን ዛሬ ናሆም ትንሽ የሆነ ነገር ጠርጥሯል። በተለይ ደግሞ እናቱ በጥፊ ከመታችሁ በኋላ ይሄን ልጅ ግን ለምንድን ነው በዚህ ልክ የምትከላከይለት? እውነትም ያንቺ የጓደኛሽ ልጅ ነው ወይስ ሌላ ነገር አለ? ምናልባት አንድኛ ያላወቅ ነው የተደበቀ ነገርማ አለ። በሰላም እንደዚህ አልሆንሽም፣ ወይ ደግሞ በሰላም እንደዚህ እሱ ላይ አልተደረብሽም የሚለው ነገር የሆነ ነገር እንደ ጠረጠረ እዛ ጋር ተናግሯል ማለት ነው ምናልባት ምናልባትም እኛ እንዳልነው ወንድሙ መሆኑን ካወቀ እዛ ጋር አምራን ማዋሸቷንም ይረዳል። እናም ደግሞ በእነሱ መሃል የተፈጠረው ትልቅ ጦርነት ወይ ደግሞ ትልቅ ጸብም ልንለው እንችላለን ይሄ ነገር ለጊዜውም ሊቆም ይችላል።